ዲዶላራይዜሽን አለም ላይ እንዲጸና ያደረገው ሰው ቢኖር ፕሬዚዳንት ትራምፕ። ምጥ ላይ ነው ያለችው። እንደውም የሽርት ውሃ የሚባለውን ኦልሞስት በመታጠቢያ ቤት እያለች ቶይሌት እያለች አይተዋለች። ሶ ያ ከሆነ በኋላ በሴኪሪቲ ጋርዶች ነው ተገፍትራ የወጣችው፣ ውጭ ተብላ ማለት ነው። ነፍሰ ጡርናት ገዳዩ ራሱ በዛ በዚህ የትሬት በዚህ ጥላቻ ውስጥ እንዴት ሰዎች ሊገቡ ቻሉ? 35 ፐርሰንት የዋጋ ቅናሽ በዲፕሎማቶች መንደር በሆነችው በሳር ቤት ቫቲካን ኤምባሲ አቅራቢያ ከዚህ ቀደም ባለ ባለሁለት መኝታ 81 ካሬ በ8 ሚሊዮን 900 ሺህ ብር ሲሸጥ የነበረው አሁን ላይ በ5 ሚሊዮን 700 ሺህ ብር ብቻ፣ ባለ3 መኝታ በ139 ካሬ ከዚህ ቀደም በ15 ሚሊዮን 985 ሲሸጥ የነበረው አሁን ላይ በ10 ሚሊዮን 390 ሺህ ብር ብቻ እየሸጥን እንገኛለን። ልብ ይህ ዘመናዊ ቤት በ36 ወራት ብቻ የሚረከቡት ሲሆን የሁሉም ቤቶች ዋጋ በአንዴ ለሚከፍሉ ደንበኞች በካሬ 71 ሽብር መሆኑን ስንገልጽ በደስታ ነው። እንዲሁም በአዋሬ ሳይቶቻችን ላይ ባለ አንድ መኝታ እስከ ባለ ሶስት መኝታ እየሸጥን እንገኛለን። ይቅናሽ የሚቆየው ለአስር ቤቶች ብቻ ስለሆነ ቀድመው እታች በምናስቀምጠው ስልክ ተጠቃሚ የሆኑ ቴምር ሪልስቴት ሰላም ሰላም ሰላምና፣ ጤናን ፍቅርን በረከትን ያደለን ክብራትና ክብራ እንዲሳድስ ቤተሰቦቻችን እንደምን አላችሁልን? እንደምንስቆያችሁ በአሜሪካን ሀገር እየተሰማው ያለው ነገር ምንድን ነው የሚል መነሻ ቢኖረን በጣም ደስ ይለኛል። እንግዲህ በጣም የሚገርም ነገር ነው ሀፕን ያደረገው። አሜሪካ በነዚህ ታሪኮቿ ላይ በነዚህ የጊዜ ርቀቶች ላይ እንዲህ አይነት ነገር ብዙ ሆኖባት አያቅም ነው የሚባለው። እንግዲህ እንደሰማነው ትላንት፣ ከትላንት ወዲያ የስፔሻል ሴኩሪቲ አካላት የሆኑ በአሜሪካ ውስጥ በከፍተኛ ደረጃ ላይ ስራ ላይ የነበሩ የሴኩሪቲ አካላት ወይም ደግሞ የአሜሪካ ደህንነት ላይ የሚሰሩ አካላት ነው የተገደሉት፣ በዋሽንግተን ዲሲ እንደሚታወቀው ማለት ነው። ይሄ ነገር በፕሬዚዳንት ትራምፕ ቢሮም ከፍተኛ የሆነ ውጥንቅጥ ይዞ መጥቷል ማለት ነው። እሱ ብቻ ማረለም በሌሎች ሀገራት ላይም ጭምር ይሄን ጉዳይ ከፍ ያለ እርምጃ ሊያስወስድ የሚችል ሲስተም ነው ውስጥ እንዲገባ የተደረገው። እየተነገሩ ያሉ ነገሮች አሉ። አሁን ፕሬዚዳንት ትራምፕ በተለያዩ ሀገራት ላይ በተለይ የግሪን ካርድ ይዘው ወይም ደግሞ አሜሪካ ዜግነትም ጭምር ኖሯቸው ያሉ የሌሎች ሀገር ሀገራት ዜጎችን በሚል ዝርዝር ወጥተዋል። ምክንያቱም በእነዚህ ሰዎች ግድያ ጋር ተያይዞ ያለው ነገር ምንድን ነው ነው እና ያም በተመለከተ እስከ አፍጋኒስታን ያሉ የቀድሞ ሴኩሪቲ ደህንነት ጉዳዮች ሁሉ ወደ ኋላ ተዞረው እየተመለከቱ ያሉበት ጊዜ ላይ ነው ያለ ነው። ስለዚህ ምንድን ነው የተከሰተው የሚለውን ነገር ማየት ተገቢ ይሆናል ማለት ነው። እንግዲህ በኖቬምበር 27 2025 ትላንትና ዕለት ማለት ነው ሳራ ባክስትሮም ስትሮም የምትባል ባለ የ20 ዓመት የዌብስተር ስፕሪንግ የዌስት ቨርጂኒያ ነዋሪ የሆነች በተለይም ደግሞ በዚሁ በሴኩሪቲ ላይ እና በደህንነት ላይ በጣም ብዙ አቅም አላቸው ተብለው ከሚባሉ ወጣቶች መካከል ናት። የብሔራዊ ናሽናል ጋርድ የሚባል አለ። እነሱ እንግዲህ ናሽናል ጋርድ አባል መገደል ማለት በጣም በጣም የሚያስደነግጥ ነገር ነው በአሜሪካውን ባለችበት ደረጃ ማለት ነው። ምክንያቱም እንደዚህ ደረጃ የሚጠበቁት ሀገራት አሉ። አፍሪካ ውስጥ ምናልባት ይጠበቅ ይችላል፣ አውሮፓ ውስጥ ብዙ ተስተውሎ ማያውቅ ነው። በሌሎች ዓለማት ላይ ሊጠበቅ ይችላል። አሜሪካ ግን የደህንነት አካላት ማለት የሕዝቡን ደህንነት ይጠብቁልናል ተብሎ እምነት የተጣለባቸው አካላት ላይ የሆነ ነገር ነው። ስለዚህ ይሄ ጉዳይ ያመጣው ክራይሲስ ቀላል ነገር አይደለም። ከዛ ጋር ተያይዞ እንግዲህ በብዙ የሚታወቁ ሰስፔክትድ ገዳይ ናቸው ተብሎ ወይም ደግሞ በሰርክል ውስጥ ያሉ አካላት ተብለው በዝርዝር እየወጡ ይገኛሉ። ከነዚህ መካከል በዋነኝነት ራህማኑላህ ላክነዋል የሚባል የ29 ዓመት የአፍጋን የአፍጋኒስታን ዜግነት ያለው ነው። ሰውየው የገደለው ይህንን ያደረገው የሚል ሰስፔክትድ ሆነዋል። ስለዚህ አሁን እሱ በከስተዲ ወይም በእስር ላይ ነው ያለው። በጣም በሚገርም ደረጃ ተመቶም ስለነበረ በኢንሲደንቱ ላይ ሲሪየስ በሆነ ኮንዲሽን ውስጥ ነው ያለው። እንግዲህ ይህን ሰው በተመለከተ እየተነገሩ ያሉ ነገሮች ብዙ ናቸው። ከጀርባ እንግዲህ የባይደን መንግስትም ጭምር ትራምፕ ክስ አቅርቧል። ይህን ጉዳይ የፈጸመው ወይም ደግሞ የዚህ ሰበብ የባይደን መንግስት ነው በሚል ማለት ነው ይሄ እንግዲያ ይሄን ነገር በመፈጸም ሂደት ውስጥ ያሉ በጣም አስደንጋጭ የሚባሉ ጉዳዮች ከቀድሞውንም በህመም ላይ ያለው የትራምፕ መንግስት በስደተኞች ላይ እያወጣ ላለው ነገር በጣም የሚያስደነግጥ እንደገናም ደግሞ ወደ አልተፈለገ ውሳኔዎች ሊከተው የሚችል ነገር አክተልትሎ ሊመጣ እንደሚችል ይጠበቃል ማለት ነው። ይሄ ባለበት ደረጃ ዓለማችን እውነት ሰኪሪቲ የሚባል ነገር ታውቃለች ወይ? እውነት ደህንነት አለ ወይ ዓለም ላይ? ሰሞኑን እያየን ነበረ። አንዲት ነፍሰ ጡር በአሜሪካን አገር ነፍሰ ጡር ናት፣ በጣም ተጨንቃለች። ኦልሞስት ምጥ ከመድረሱ ከቀናት በፊት ይቺ ሰው ወደ ሆስፒታል በባሏ አማካኝነት ተወስዳ፣ ባሏ ያንን ውሳኔ ወስነው ሆስፒታል በገቡበት እንደገናም ደግሞ በእርግጠኝነት የምትወልድበት ደቂቃና ሰዓት ውስጥ ደርሶ እንደምትወልድ እየታወቀ ጥቁር በመሆኗ ብቻ በዛ ሆስፒታል እንዳትወልድ ተደርጎ እንድትወጣ ተደረገ ማለት ነው። አስራ አንደኛው ሰዓት ላይ ምጥ ላይ ነው ያለችው። እንደውም የሽርት ውሃ የሚባለውን ኦልሞስት በመታጠቢያ ቤት እያለች ቶይሌት እያለች አይተዋለች። ሶ ያ ከሆነ በኋላ በሴኩሪቲ ጋርዶች ነው ተገፍትራ የወጣችው ውጭ ተብላ ማለት ነው። ነፍሰ ጡር ናት ልትወልድ ምጥ የተቃረበበት ሰዓት ላይ ነው። እኔ ምጥ ላይ ነው ያለሁት፣ ልወልድ እንደተቃረብኩኝ አውቃለሁ፣ ፕሊዝ ይህን አታድርጉብኝ እያለች ነው ተገፍራ ያወጧት። በዚህም የተነሳ እንግዲህ ከወጣች በኋላ በብዙ ደቂቃዎች ሳይቆይ ምናልባት ከ10ም ከ15 ደቂቃም ብዙ ሳይቆይ በባሏ ትራክ ነው የሚነዳው፣ የጭነት መኪና ነው የሚነዳው ባሏ። ስለዚህ ውጪ አስፋልት ላይ ምን መንገድ ላይ ነው የወለደችው ማለት ነው ሶ በአሜሪካን ሀገር ነፍሰ ጡር እያማጠች እየታየ ጥቁር ስለሆነች ብቻ አስወጥተው መንገድ ላይ ወርዳለች እና ይሄ ነገር ሲታይ የሰው መብት የሚባለው የመጨረሻው አቅም አለወይ አሜሪካ ውስጥ አለም ላይ የመጨረሻ የሚባሉት ሀገራት አለወይ እውነት ሰላም አለወይ እውነት መረጋጋት አለወይ በአለማቱ ላይ ተብሎ ሲባል ልንጠይቀው የምንችለው ብቸኛው ጥያቄ እውነተኛው ሰላም አምላካችን እጅ ያለ መሆኑን ከማወቅ ነው የሚነሳው ማለት ነው። ስለዚህ ዛሬም የሴኩሪቲ ጋርድ ማለትም እንግዲህ ማስብ የሚያስፈልገው ዋሽንግተን ነው የናሽናል ጋርድ አባል ናት የተገደለችው ማለት ነው። ይህንን ጉዳይ ሲታይ በጣም ነው ድንጋጤ በእነሱ የሚፈጥረው። ምክንያቱም ሰኪር ድነን ብለው የሚያምኑት ናቸው። እንግዲህ በሰላም መተማመን ወይም ደግሞ ሰላም አለን ተረጋግተን ነው የምንኖረው። ለምን ሲባል፣ ሰኪሪቲ ጋርዶች አሉን ተብሎ ሰኪሪቲ ጋርድ ሲገደል እንደማለት ነው። እና ምንድን ነው ችግሩ? ምንድን ነው የመጣው? ምንድን እየሆነ ያለው ነገር የሚለው በሚሰጠው ትንተና መሰረት ሲታይ በብዙ አናሊሲስ ውስጥ ነው ያለው። ምናልባትም እንግዲህ ብዙ ሴኪዩሪቲ ጉዳዮች ከጀርባ አሉ፣ ስደተኞችን ጠራርጎ ከሀገር ለማስወጣት የሚደረጉት አካሄዶች፣ ገዳዮች ስደተኞች የገደሉበትን ምክንያት ይሄ የሚል ነገርና፣ ምናልባትም አሁን በተደጋጋሚ ሹቲንጎች ላይ የሚደረጉት ነገሮች ስደተኛን ጠራርጎ ከሀገር ለማስወጣት ዲዛይን የተደረገ ነገር ሊሆን ይችላል የሚለው ነገር ሚዛን እየደፋ ነው ያለው። በእነዚህ ውስጥ ሁሉ ግን የፕሬዚዳንት ትራምፕ አካሄድ አሁንም እውነት ለመናገር ዓለምን በትክክል ኢንቲግሬት ያደርጋታል ተብሎ አይታሰብም። ሰውየው እየሄደ ያለበት መንገድ በጠቅላላ ሲታይ እንደውም የአሜሪካንን ከሌሎች ዓለማት አካላት ጋር ያላትን ኢንቲግሬሽን በእጅጉ እየጎዳ ያለ ሰው መሆኑን በትክክል ያሳያል። አካሄዱ በጠቅላላ እንደነዚህ አይነት ሰዎችን በሆኖ እንኳ በትክክልም፣ አፍጋኒስታን ቀድሞ በአፍጋን ውስጥ በጦር ኃይል አባላት ውስጥ ይሰራ የነበረ እና የሰራ ያለ ሰው ነው የገዳዩ ራሱ። በዚህ የትሬት በዚህ ጥላቻ ውስጥ እንዴት ሰዎች ሊገቡ ቻሉ ብሎ መጠየቅ መቻል አለበት ማለት ነው። ለምን ሰዎች ኢንሴኪዩርድ መሆን ሲሰማቸው ወይም ኢንሴኪዩሪቲ ሲሰማቸው፣ ደህንነት ያልተሰማቸው በመጣው ቁጥር የሚወስዱት እርምጃ ከጥላቻ ጋር ተያይዞ የሚወለድ እንደሆነ የሚታይ ነው የሚሆነው ማለት ነው። ስለዚህ ሰውየው አካሄዱ በጠቅላላ ይመስላል እንጂ አሜሪካንን ሜኪንግ ግሬት ኤገን የሚያደርግ አካሄድ አይደለም። እየፈጠፈጠ ያለ አካሄድ ነው እየሄደ ያለው ለምሳሌ ኢኮኖሚክ በሆኑ ነገሮች ላይ የሚያደረጋቸው ውሳኔዎች፣ እሱ ብቻ አይደለም። በአሁን ባለፉ በጂ 20 ስብሰባ ላይ ፕሬዚዳንት ትራምፕ ደቡብ አፍሪቃ ነጮች ላይ የዘረኝነት ተግባር እየፈጸመች ስለሆነ አልገኝም የሚለውን ነገር ካሳወቁ በኋላ ባለመገኘታቸው ጂ ትዌንቲን ግን ቻይና ናት የተጠቀመችው። ቻይና አሁን ወደ ፖለቲካው ዓለም እየገባች ያለችበት ሁኔታ ላይ እናስተውላለን። ቻይና ኦልሞስት ኢኮኖሚካል በሆነ ነገር ላይ ለረጅም ጊዜ በቀዝቃዛው የሚያርም ጦርነት ለረጅም ጊዜ በኢኮኖሚው ነገር ላይ አትኩራ ኢኮኖሚውን ከያዘች በኋላ ይሄ ከሚሊተሪ ከፖለቲካ ከሌሎች ነገሮች ጋር ተያይዞ ያለውን ነገር ጊዜው ሲመጣ ልታረገው እንደምትችል አስባ እየሄደች ያለችበትን ነገር አሁን በትክክል በተግባር እያሳየች እንዳለች እንረዳለን። ስለዚህ ለምሳሌ ጂ ትዌንቲን ቻይና በትክክል ትጠቅመዋለች። አሜሪካ በሌለችበት ቻይና ሱፐር ፓወር እያለች እየሆነች መቀጠሏ ግዴታ ነው የሚሆነው። ስለዚህ ይሄ ባለበት ደረጃ ኤኒዌል በማዕቀብ የአሜሪካንን ያላትን ለብዙ ዓመታት የሰራችውን የዶላር አቅም በመጠቀም አሜሪካ እየሄደችበት የነበረችበትን ጉልበት ፕሬዚዳንት ትራምፕ በጣም ብዙ የታሪፍ ዱላዎችን በተለያዩ ሀገራት ላይ በማሳረፉ የተነሳ ሁሉም ሀገራት ማለት ጸረ ዶላር ወይም ከዶላር ተቃራኒ የሆነ አቋም እንዲመሰርቱ ያስገደዳቸው መጣ ማለት ነው። ስለዚህ አሁን ሀገራት አሁን የቻይናን አሁን እየሄደች ያለችበትን መንገድ መከተል ግድ እያለው መጣ ማለት ነው። አሁን ቻይና በዩዋን መገበያየትን ለአፍሪካውያን በቀጥታ ይዛ የመጣችው በጣም የሚገርም ስትራቴጂ እንደሆነ እናያለን ማለት ነው። ስለዚህ ለምሳሌ ኢትዮጵያ አሁን ባለው ሁኔታ ላይ በዩዋን ክምችት በብርና ዩዋን ለመቀያየር ከቻይና ጋር ቢዝነስ ዲል አድርጋ እዳይን የነበረብኝ እዳ በብር በየዋን ልክፈል በዶላር አልከፍልም ሶ ይሄ ዲዶላራይዜሽን ዓለም ላይ እንዲጸና ያደረገው ሰው ቢኖር ፕሬዚዳንት ትራምፕ ነው። እሱ ብቻ አይደለም። ለምሳሌ ብሪክስ የሚባለው ህብረት ሞር ጠንካራ እንዲሆንና ምክንያቱም በፍራቻ የሚሰባስቡ አካላት ነገር እንዲመሰረት ያደርጋል። ሶ የብሪክስ ገንዘብ አሁን ዓለም ላይ ቀጥሎ በነዚህ ጥቂት አመታት ውስጥ የብሪክስ መገበያያ ዶላርን ይገለብጣል ተብሎ ነው የሚጠበቀው፣ ማለት ነው። ምክንያቱም አለማት በጠቅላላ በእልህ ነው እየተሰለፉ ያሉት ማለት ነው ዶላርን ለመጣል። ለምን? በፕሬዚዳንት ትራምፕ አማካኝነት ማለት ነው። ትራምፕ ባወጣቸው ህጎች፣ በሩሲያ ላይ የተደረጉት ተደጋጋሚ ማዕቀቦች፣ ፕሬዚዳንት ትራምፕ የሄደበት መንገድ በጠቅላላ አሜሪካንን ግሬት አገን አደርጋለሁ ብሎ እየሄደ ያለው ግን በጣም የሚያሳዝን መንገድ እንደሆነ ይታያል ማለት ነው። ስለዚህ የመጀመሪያውን አካባቢ ተከትላ ሩሲያ ያንን የመገበያያ ስርዓት ከዶላር ውጭ የሆነ የመገበያ ስርዓትን ለመጀመሪያ ጊዜ የጀመረች ሩሲያ ናት። ከነ ቻይና ከነ ህንድ ጋ ለምን ማዕቀብ ሲያስገድዱባት በዩክሬን ጦርነት ማድረግ የነበረባት ብቸኛ ነገር ከእነዚህ ሀገራት ጋር መደራደር ነው። ስለዚህ ነዳጄን በእናንተ ገንዘብ እንገበያይ። የእናንተ ገንዘብ ክምችት እኔ ጋር አይኑር፣ የኔ ገንዘብ ክምችት እናንተ ጋር አይኑር። በመካከል ላይ ወርቅ ካለም በወርቅ ሊጠቀሙ ይችላሉ። ዓለማት እንደሚታወቀው ዶላር ዶሚኔት ከማድረጉ በፊት ዓለም ተጠቀም የነበረው ወርቅ ነው። በወርቅ ክምችት ያለኝን የወርቅ መጠን በማቀያየር ሀብት ስለሆነ አሁንም ቢሆን ሀገራት የወርቅ ክምችት ብዙ ባላቸው መጠን በዶላር የመደራደር አቅማቸው እየጨመረ ይመጣል ማለት ነው። ምክንያቱም ወርቅም ዶላርን መተካት ስለሚችል ማለት ነው። ስለዚህ ይሄን አቅም ሀገራት ሳይወዱ በግዳቸው ስትሮንግ እንዲያደርጉት ያደረጉት ሰው ቢኖርት ፕሬዚዳንት ትራምፕ ነው ማለትም፣ በመገፍተር ማለት ነው። የመገፍተር ፖሊሲ ነው የሚጠቀመው። ሶ የነጮችን የበላይነት ማለት የነጭ ቆዳን የበላይነት፣ ሌሎች ቆዳ የበታችነት ስሜትን የመፍጠር አካሄድ ማለት ነው። ለምሳሌ ከፕሬዚዳንት ፑቲን ጋር ትራምፕ እየሄደ ያለበት መንገድ ሌላ ምንም መንገድ እኮ አይደለም። ትራምፕን ፑቲንን ዲል ማድረግ የሚፈልግበት ዋነኛው ነገር ፑቲን ነጭ ስለሆነ ነው። በሌላ ነገር አይደለም። የሚያየው እሱ ትራምፕ ሲያይ ነጭነቱን ነው የሚያየው፣ እኛ ነጮች ነን፣ ስለዚህ እኛ ዶሚኔት ማድረግ ሲገባን እንዴት እርስ በርስ እንጋጫለን፣ ምስራቃውያን ምዕራባውያን እያለን የሚል አይዲዮሎጂ ያላቸው ሰዎች ናቸው። ለምሳሌ ባለፈው ከርክ ሲገደል ከተገደለበት ነገሮች መካከል አንዱ ሃይማኖት ብቻ አይደለም፣ የነጮችን የበላይነት የሚያስጠብቅ አካሄድ ነው። ስለዚህ አሁን ሜኪን ግሬት አሜሪካ ግሬት ገ ማጋ የሚለው ሙቭመንት ላይ ዶሚኔት የሚያደርገው የነጭ ባህል የጥንት የነጮች ባህላችን ተጽዕኖችን እየወደቀ ነው ነው እንጂ የአሜሪካ የሚል አይደለም ይመስላል። እንትኑ አሜሪካ አሜሪካ ከሆነ እኮ ዲሞክራቱም አለ። ከኢትዮጵያ የሚሄደው እኮ ዜግነት የተቀብለው አሜሪካዊ ነው እኮ ይሄም ሰውዬ እኮ አፍጋኒስታናዊ የገደለ የተባለው እሱም አሜሪካዊ ነው። እንግዲህ ሌሎች ሰዎችም አሜሪካዊ ነው። አሜሪካንን ግሬት ገ ማድረግ ነገር አይደለም ነው። የነጮችን ነጭ በቃ የነጭ ስጋት አላቸው። እነሱም እንደሚታወቀው ማለት ነው ነጮች በሌላ መጤ ቆዳ እየተዋጠች ነው አሜሪካ። ስለዚህ የነጮች የበላይነት እየሞተባት ነው፣ ስጋትም አላቸው። ለምሳሌ አሁን ከርሰን የሚባለው የሚታወቅ ፖለቲከኛ ነው። እንደገና ሙቭመንትን የሚመሩ ሰዎች መካከል አንዱ ነው። ጋዜጠኛ ነው። ፑቲንንና ትራምፕን ማገናኘት የሚፈልግ ያገናኝም ያለው እሱ ነው። በብዙ መልኩ ይታወቃል። ለምን ሲባል ከሚያቀርቧቸው አናሊስቶች መካከል በሌሎች ዓለማት ተኪደው በሚደረግ ወረራ አሜሪካንን ጥቁሩ፣ ሂስፓኒኩ፣ ቻይናው፣ ኤዥያው፣ ሌሎች ቆዳዎች እየመጡ ሌሎች ዘሮች አሜሪካንን ምን እያርዋት ነው እየዋጧት ነው ወይራስ ደግሞ የነጭ ዝርያ ዓለም ላይ እንዲጠፋ ሌሎች ዝርያዎች ይህን ስራ እየሰሩ ነው የሚል የዚህ የነሱ የነጮች አሁን የዘረኝነት ንቅናቄ አለ ውስጥ ለውስጥ ማለት ነው። ታዲያ አውሮፓ ላይ ያለው ስደት ምንድን ነው ቢባል፣ አውሮፓ ስደተኞችን ጠራርጎ የማውጣት ከዚህ ፊሎሶፊ የሚነሳ ነው። አብዛኛዎቹ እኚህ አክራሪ የሚባሉቱ አውሮፓውያን አሁን ወደ ስልጣን እየመጡ እንትን እያሉ ያሉት በዛ ነው። ትራምፕን ፑቲንን ዲል የሚያደርገው ዩአርኮ ዋይት ነጭ ነው። ነጭ ከነጭ ጋር እንዴት እንደዚህ የሚል ነው ከጀርባ ያለው እንቅስቃሴ። ይሄ ደግሞ የሚታወቅ ነው እንደዚሁ ዝም ብሎ አሁን ለሚዲያ ስለማይወራ ፊት ለፊት ስለማይቀመጥ ነው እንጂ ዲሉ ከዛ ጋር የተያዘ ነው። ስለዚህ ምንድን ነው ነገር እየው መሆን ያለበት በዚህ አይነት አድርገን ዶሚኔት ማድረግ አለብን። መልስን ራሳችን ግሬት አጌን ማድረግ መቻል አለብን። ዝርያችን ላይ ጉዳት እየደረሰ ነው፣ በሌሎች ዓለማት ላይ ይህ እንዲጠፋ እየተሰራ ነው። ለምሳሌ ጀርመኖችን ካሳምኗቸው መንገዶች መካከል አሁን ጀርመን በጣም ብዙ ሶሪያውያንም በስደት ተቀበለች። በብዙ ሶሪያውያንን በስደት ተቀብላ ካበቃች በኋላ አሁን ግን ውጡልኝ እያለች ነው። ለምን መጀመሪያ በብዛት የተቀበለችው የመሰላቸው ጀርመኖቹ እየተዋለዱ አይደለም፣ በግብረ ሰዶ ምናምን። አሁን ትራምፕ ግብረ ሰዶ ምን የሚጠላው እንደው ለእግዚአብሔር አዝኖ እኮ አደለም፣ እግዚአብሔር ስለሚጠላው አደለም። ባይ ዘ ወይ እንዳንዋለድ እያደረገን ነው የነጭ ዘር ነጮች በአብዛኛው በግብረሰዶም መንፈሱ ስለገቡ እንዳንዋለድ እየተደረግን ነው ነው። ስለዚህ ይሄ ፕሮጀክት ነው፣ ነው ብለው የሚያምኑት የዲሞክራቶቹ ፕሮጀክት ነው፣ እነ ኦባማ የሚሰሩት ፕሮጀክት ነው። ለምንድን ነው ይህን የሚሰሩት? ሆን ብለው ግብረሰዶም እንዲስፋፋ አድርገው ነጮች እንዳይዋለዱ። አብዛኛው የዚህ ተጠቂዎች ነጮች ናቸው። ጥቁሩ አፍሪካ ላይ እየተባዛ ነው። ኤዥያው እንደሚታወቀው ሚድልስት ላይ ማነው፣ ምስራቅ አገር ላይ ብዙ ዶሚኔት አድርገዋል ዘራቸው ብዙ ነው፣ የእኛ ዘር እንዲጠፋ ግብረ ሰዶም እየተሰራ ነው የሚል ፕሮፖዛል ነው ያላቸው ባይዘው ይሄ ሲክሪቱን ሆነው የማውራው ይህንን መሰረት አድርገው እየተሰሩ ያሉ ስራዎች መካከል አንደኛው ነው። ደቡብ አፍሪቃ ላይ ነጮች ላይ ጥቃትና የዘረኝነት ጉዳይ የተፈጸመ ስለሆነ ጂ ትዌንቲ ላይ አልሄድም ሲል ሌሎቹ አይጃክ አድርገው ያን እየተጠቀሙት ነው ያሉት። ስለዚህ ከጀርባ የሚከናወኑ ሲክሪቶች ስላሉ እኔ በሚሆኑበት ነገር ነቅሶ አውጥቶ ማየት መጠንቀቅ ዘመናችን ያለበትን ጉዳይ መዋጀት ያስፈልጋል የሚለውን መልእክት ለማስተላለፍ ነው። እውቀት፣ ታላቁ እግዚአብሔርን ታከብራለች።